በማይዳሰስ ቅርጽነት በዩኔስኮ የተመዘገበው የሲዳማ ብሔር የዘመን መለወጫ በዓል ፊቼ ጨምበላላ የሲዳማ ህዝብ ብቻ ሳይሆን የሀገር ጭምር በመሆኑ እለቱን በሰላም ተከብሮ እንዲጠናቀቅ ሁሉም የበኩሉን እንዲወጣ የሃዋሳ ከተማ አስተዳደር ከንቲባ አቶ መኩሪያ መርሻዬ ጥሪ አቅርበዋል። የዘመን መለወጫው ደግሞ ከየትኛም ከፖለቲካ ሂሳብ ነፃ የሆነ የሲዳማ ብሔር አዲሱን የዘመን መለወጫውን የሚቀበልበት አሮገን ሸኝቶ አዲሱን የሚቀበልበት ነው። ከተማችን ሀዋሳ የሁላችንም መኖሪያ መኩሪያችን የሆነ በሀገራችንም የሰላም ደሴት ተብለው ከሚወሰዱ ከተሞች አንዱ የሆነ ከነበረን ሰላምና ካገኘነው ሰላም የተነሳ ሰላማችንን ወደ ሀብት መቀየር የቻልን ካገኘ ነው ሰላም የተነሳ የቱሪዝም የኢንቨስትመንት የተመራጭነት እድላችን ከፍ ያለበት ወቅት ላይ ነው የምንገኘው። በዚህ መነሻ ይህንን ማስጠበቅ ሰላምን ማስጠበቅ ለራስ ነው ጥቅሙ፣ ከራስ አልፎ ለራሳችን ማስጠበቅ ነው ሰላም በኢኮኖሚያችን በማህበራዊ ተጠቃሚዎች ራሳችንን ከዚ አልፎ ለሌሎቹ ምሳሌ የሚሆን አኩሪ ስራ የተሰራበት ስለሆነ በዚህ እንኮራለን። በዓሉን ለመታደም የሚመጡ እንግዶችም በሰላም መጥተው እንዲመለሱ ማድረግ ይኖርብናል ያሉት ደግሞ የሐዋሳ ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ ወንድሙ ቶርባ ናቸው። አክለውም የጸጥታ ኃይሉ ብቻውን የሚያከናውነው ተግባር እንዳልሆነ በመግለጽ ሰላምና ደህንነትን የመጠበቁን ተግባር ሁሉም እንዲደግፈው ጠይቀዋል። የጸጥታ ስራን ስንሰራ የከተማውን ነዋሪ ደጀን አድርገን ነው የምንሰራው። የጸጥታ ኃይሉ የጸጥታውን ስራ ብቻውን ሰርቶ ውጤታማ አይሆንም የሚል ታሳቢ ስለነበረን የጸጥታውን ስራ ህዝባዊ ለማድረግ እየሰራን ነው። ትላልቅ ኢቨንቶችንም ከህዝባችን ጋር ሆነን ስናሳካ ቆይተናል። ትልቅ ልምድም አለ። በዛው ልክ ይህንን አጋጣሚ ተጠቅመን በሌላ መልኩ የጸጥታ ስራችን የምናጠናክርበት ባሉ ፍጹም ሰላማዊ በሆነ መልኩ ባህሉን በጠበቀ መልኩ ተካሂዶ እንዲጠናቀቅ የማድረግ ስራዎችን እየሰራ እንገኛለን። የሐዋሳ ከተማ አስተዳደር ፖሊስ መምሪያ በበኩሉ ቅድመ ዝግጅቶች ማድረጉን ገልጾ፣ የሐዋሳ ከተማ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር መልካሙ አየለ በዕለቱ የሚዘጉ መንገዶች በመኖራቸው ማህበረሰቡ ተለዋጭ መንገዶችን መጠቀም ይኖርባቸዋል ብለዋል። ፍቼ የራሱ ስርዓት የራሱ ባህላዊ አገላለጽ ያለው በዓል ስለሆነ ከበዓሉ አያያዝና ይዘት ውጭ በሆነ መንገድ የሚቀርበው የትኛውም ነገር ተቀባይነት የሌለውም። በሌላ ጎኑ በእነዚህ ነገሮች ላይ የተሳተፉ ሰዎችን በሕግ አግባብ የሕግ ማስከበሩ ስራም የሚሰራ ስለሆነ የከተማችን ነዋሪ፣ አጠቃላይ ክልላችን ነዋሪ አመቱ ሰላም እንደሆነ ፍቼ በሰላም ተጀምሮ በሰላም የጠናቀቅ መሆኑን ይህንን እንዳውቁ ፈልጋለሁኝ። እንደ ፖሊስ ተቋምም በርካታ ዝግጅቶ ስላደረግን ምንም አይነት ችግሮች እንዳይኖሩ እየሰራን ያለንበት ሁኔታ አለ። ሌላው የሚዘጉ መንገዶች አሉ። በእለተው በእለቱ የሚዘጉ መንገዶች ከሱሙድ አንስቶ እስከ ፍቅር አይቅ ድረስ ለእግረኞች ክፍት ይሆናል። ለተሽከርካሪ ዚግ የሚሆን መንገድ አለ። ከዛ ውጭ ወደ ጉድማል የሚወስደው መንገድ ለተሽከርካሪዎች እዚህ ጋር ይሆናሉ ለተወሰኑ ለእንግዶች ብቻ ለማስተናገድ ምቹ ሁኔታ የሚፈጠርበት ሁኔታ ነው ያለው እንደተለመደው ከተማው ነዋሪ ሌሎች አማራጮችን በመጠቀም በእነዚህ ሁለት ቀናቶች ውስጥ መንገዱ ሲዘጋ እገዛና ትብብር እንዲያደርግልን የሚል መልዕክቱን ማስተላልፎ ከሰላምና ጸጥታው ባለፈ የሚመጡ እንግዶችን በፍቅር በዓሉን አክብረው ሊሄዱ ይገባቸዋል፣ ያሉት የውይይቱ ተሳታፊ አቶ አደም ኤቦራ ናቸው። በሰላም የሚመጣ እንግዳችን ተቀብለን ዳይቡሹ ብለን በሰላም የምናሳልፍበት አመት እንደሚሆኑ ተስፋ አደርጋለሁ። የበለጠ ያው የደረሰ ነው፣ እግዚአብሔር በሰላም ያደርሰን። የሚመጣው እንግዳ አይደለም ረብሻ፣ በሰላም ብቻል። እንደውም እኛ እስከ ገጠር ወስደን ቡሪሳሚ አብልተን አጠጥተን ተቃቅፈን ብናሳልፍበት እኔ ደስተን አልችልም የሚል ነው።